ሰላም ሰላም፣ እንዴት ናችሁ? ደህና ነኝ። ያው ዛሬ ሆስፒታል ገብቻለሁ እና ኢንሻአላህ ነገ ነው የሚቆረጠው እግሬ። ሁላችሁም ከጎኔ ይቆማችሁ በገንዘብም በዱ ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? ጓደኞቼ እኔ ደህና ነኝ ነኝ እግዚአብሔር ይመስገን። እህታችን ሁላችሁም እግዚአብሔር ማሪሽ በሏት። በቃ በጣም ያሳዝናል። የሰው ልጅ ምንም አይነት ቋሚ ነገር የለንም እና አሁን ጤነኞች ነን ሙሉ ጤና አለን እጅና እግር አለን፣ ግን ከሆነች ደቂቃ በኋላ በአደጋ ሊሆን ይችላል በጤና ማጣት እንዲሆነ አካላችንን የምናጣውና፣ የእውነት ፈጣሪ ማሪሽኔ ናት። እህታችን ገና ወጣት የሀያ ሶስት አመቱ ልጅ ነችና ምንም አደግ አይቻልም። ከፈጣሪ የመጣ ምንም ልታደርጉ አትችልም። የሆነት ሴትነት ራሱ እኮ የሆነ ፈተና አለው የራሱ የሆነ ሴት ስትሆኑ ከወንድ ይልቅ የሆነ ሴት ላይ የሆነ ፈተና ይበዛል። እና አላውቅም ብቻ ፈጣሪ ይማርሽ እህቴ፣ እግዚአብሔር አምላክ ጨርሶ ይማርሽ። ሁላችሁም በየእምነታችሁ ጸልዩላት። አይደለም እግር የሆነ ሽንኩርት እየከተፍን እጃችን ስቆረጥ እንዴት ነው የሚያመንና በቃ እንደዚህ ነን። የሰው ልጅ ስንባል ምንም አይነት ቋሚ ነገር የለንም። መቼ እንደምንሞት፣ መቼ አካላችን የሆነ መቼ አካል ጎደሎ እንደምንሆን አናቅምና ፈጣሪ የእውነት ፈጣሪያችንን እናመሰግን። እግዚአብሔር ሙሉ ጤና ብቻ ስላለን ማለት ነው። የሆነ ምንም አይታየንም እኮ የሆነ ስንታመም ምናምን ነው የሆነ ጤነኛ ስለሆነም ብቻ አናመሰግንም። ያጣነውን ነገር ብቻ ነውና ምናማረረውና ገንዘብም ከለለን ሰርተን እናገኛለን፣ ግን ጤና ከለለን እኔ እንጃ። እዚች ምድር ለሚፈራው ነገር ብኖር ጤና ጤና ማጣት በቃ ጤና ማጣት ጤና ማጣትና ሞትን በጣም ነው የምፈራው። እና ጤና ካጣችሁ ከባድ ነው። ፈጣሪ የእውነት ሁላችንም ይጠብቀን። በቃ እንዴነን የሆነ ጊዜ ምን እንደምንሆን ስለማናቅ ፈጣሪያችን ሁሌ ማመስገን ነው። ስንታመን ብቻ ሳይሆን ፈጣሪን ማስታወስ ማለት ነው። ሁሌም ፈጣሪ ሆይ ውሌን፣ መንገድን አንተ ተከተለኝ። ለሁሉም ነገር ለፈጣሪ ስጡና እህታችን ደግሞ ፈጣሪ ይማርሽ፣ ቁሶሎንም ደግሞ ቶሎ ይሻልልሽ። እኔ እናት ማለት የሆነ በቃ የአንዳንድ ሰው ተስፋ በጣም ነው የሚገርመኝና እንደዚህ እንኳን ሆና በቃ ያላት እንትን ጉልበቷ በራስ መተማመኗ ያላት እንትን ምንም በቃ ራሷን ተቀብላለች ማለት ነው። ፈጣሪ ደግሞ ጨርሶ ይማርሽ የኔ እናት። በቃ ይሄ ነው እና ዝናም ሀብትም የሆነ ጊዜ ይመጣል ይሄዳል። እና ብዙ ጊዜ እንደዚህ ሶሻል ሚዲያ ላይ የምናየው ቲቪ ላይ የሚሰሩ ሰዎችን ስናየው ምናምን ነገር የሆነ ልጅ ነበረ እና በቅርቡ አይታችኋል ብዬ አስባለሁ። ሶፋ ናይስ ነው ማነው ስሙ፣ በደንብም አይገባኝም ግን ከናፍቆት ትግስቱ ጋር ነበረት፣ ኢቲቪ ላይ የሚሰሩት፣ እና በጣም የሚያምር መልኩ ምናምን በቃ እና ባለፈው የሆነ እንትን ላይ ዩቱብ ቻናል አቅርቦት፣ ያ መልኩ ምኑም ሰውነቱም የለም ተመጦ፣ እንትን ሰንደል ነው የመሰለውና ሰውነት ባዳ ነው። በቃ ሁሉ ነገር ዝናም የሆነ ሀብትም የሆነ ጊዜ ይመጣል፣ የሆነ ጊዜ ይሄዳል። እና ብቻ የሆነ ቋሚ ነገር የለንም ለማለት ፈልጌ ነው። እህቶቼ ፈጣሪ ጠብቃችሁ፣ ሁላችንም ፈጣሪ ጠብቀን። በቃ በሆነ በተለያየ በአደጋ ሆን በተለያየ ነገር አካል ጎዶሎ ልንሆን እንችላለን እና የሆነች ልጅ ታዋቂ ናት፣ እህቷ ምናምን ነገር የእጅጋየሁ ሽባባ እህት ነች። ስሟን ታውቋታላችሁ። አረብ ሀገር ነው የምትኖረው እና በጣም የምታምር መልኳ ምናምን የምታምር ልጅ ነበረች። በሆነ ጊዜ ጋዝ ፈነዳ ምናምን ነገር በቃ ፊቷ ተበለሻሽ እንዳልሆነች ነው የሆነችውና ፈጣሪ ይጠብቀን። ከእንደዚ አይነት ነገር በተለያየ ነገር ሰው ልጅ እንትን ጤናችንን ልናጣ እንችላለን እና ፈጣሪ ይጠብቀን። የእውነት ከእንደዛ አይነት ነገር፣ እኔ በእድሜ ማለቴ በህይወት የሚፈራው ነገር አደጋ ነው። በቃ አደጋ ሳታስቡ ህይወታችሁ ይቀጥፋልና ፈጣሪ ይጠብቀን ሁላችንም። እህቶቼ አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር ማርጉ እህታችንንም ደግሞ ፈጣሪ ጨርሶ የማሪሽ በጣም ጠንካራ ነች። የሙስሊም እምነት ተከታይ ነች እና በጣም ጠንካራ ነች። ፈጣሪያን ሁሌ ነው የምታመሰግነው እና በቃ እግሯ እንደሚቆረጥ እኮ ተነግሯታል። ግን ሁሌም እግዚአብሔር ይመስገን ትላለች እና በጣም ጠንካራ ልጅ ናት። የእውነት መቼ ነው ማለት ፈጣሪን ማማረር ነው እንጂ እኔንም ጨምሮ እንትን ፈጣሪን አናመሰግንም አይደለም። የሆነ እንትናችሁ ልታጠው ነው እየተባላችሁ ፈጣሪን አናመሰግንም ማልቀስ ነው እንጂ እቺ ልጅ ግን በጣም እቺ እህታችን ጥንካሬዋ በጣም ነው ያስገረመኝና በቃ በጣም በጣምም ማሳዘነች። የሆነ በቃ ሁሌ ሶሻል ሚዲያ ላይ ምናምን የምታዩትን ሰው እያሳዝናችኋል አይደለም። የሆነ አንድ ቤት እስከምትኖሩ ድረስ ነው የሚመስለውና ታሳዝናለች። ደግሞ ገና ወጣት ልጅ ነች እና ምንም ማለት አይደለም ብዙ እህቶቻችን ተስፋ እየሰጡ ነው። አንድ ልጅም አለች እና ሁለት እግር የላትም። ሶስት ልጆች እናት ነች። እንደዚህ ምናምን ቲክቶክ ላይ በጣም ታዋቂ ነች እና እንደዚህ ሆና እንኳን በቃ በጣም ደስተኛ ፊቷ ላይ አንድ ቀን ፈገግታ አይጠፋም እና ሁሌ ፈገግ እንዳለች ነው። በጣም ነው የምታስገርመኝ በቃ ፈጣሪ አንዳንዴ የሆነ ነገር ስታጥበብ እራሱ ይሰጣል። እንደዚህ ሆና እንኳን ቤት ውስጥ ስትሰራ፣ ስታጸዳ፣ ውጭ ቦታ ደግሞ ማስታወቂያ ምናምን ስሰራ አያት አለውና ና ቲክቶከር ነች በጣም ታዋቂ ነች እና ሁለት እግር የላትም። አስበው እንግዲህ እሷ ያላት ተስፋ በጣም ደስተኛ ናት። አንድ ቀን ፊቷ ላይ ፈገግታ ጠፍቶ አያቅም እና እህቶቼ፣ ባላችሁ ነገር ፈጣሪያችሁ አመስግኑ። የእውነት የባሰ ነገርም አለና ሁሌ አመስጋኝ እንሆን ፈጣሪያችንን ባለው ነገር እናመሰግንና፣ ሁሌ ነው ማያት እና ጥሩ ባልም አላት፣ ደግሞ በጣም ያግዛታል ምናምን ነገር። እሷ ደግሞ በጣም ጠንካራ ናት፣ በቃ ሁለት እግሬን አጣው ብላ ምንም አልበግራት። ምንም እኛ እንደምንሰራ ነው የምትሰራው፣ እንደ ማንኛውም ሰው ነው ወጥታ የምትገባው። እና ብቻ ይገርማል፣ እንደዚ አይነት ሰዎች ስታዩ የሆነ በቃ ፈጣሪያችሁን ታመሰግናላችሁ። እኔ ምን ሆኜ ነው እሷ እንኳን እንደዚህ ሆና በቃ ደስተኛ ናት፣ ፈጣሪን አመስጋኝ ናት፣ እኔ ምን ሆኜ ነው ብላችሁ ራሳችሁን ነው የምጠይቁትና፣ እህቶቼ ባላችሁ ነገር ተመስገን በሉ። ገንዘብም ባይኖራችሁ ምንም ባይኖራችሁ ግን ጤና አላችሁ፣ ሙሉ ጤነኛ ናችሁና እጅ ግር አላችሁ፣ አካላችሁ ሙሉ ነው። ሌላው ትርፍ ነው፣ ሰርታችሁ ታገኛላችሁና በቃ ሰዎች ስንባል በቃ የሆነ ጊዜ ምንም አይነት እንትን ቋሚ ነገር ስለሌለን ፈጣሪያችንን ባለን ነገር እናመሰገን እና እነዚህ እህቶቻችን ለእኛ እንትን ነው አሪያል ነው የሚሆኑትና እኛ እንድንጠነክር እንድንበረታታ ባለን ነገር ፈጣሪያችንን እንድናመሰግን ነው የሚያደርጉትና ብቻ በጣም ነው የሚያስገርሙኝ። ፈጣሪ የሆነ ነገር ሲያሳጣችሁ ደግሞ የሆነ ነገር የሌለ ጥበብ ነው የሚሰጣችሁ። እና በቃ አንዳንዶቹ ደግሞ እጅ እግር እንኳን ሳይኖራቸው የተለያየ ነገር በአፋቸው በጥርሳቸው ሲሰሩ ታያላችሁ። እና በጣም ያስገርሙኛልና፣ እህቶቼ ሁላችሁም ከእንደዚ አይነት አደጋ ፈጣሪ ከእንደዚ አይነት ህመም ፈጣሪ ጠብቀን። ሁላችሁም እህቶቼ ወዳቸዋለሁ። በስደትም ላይ ያላችሁ ተጠንቀቁ። ሰው ልጅ በህመም ብቻ አይደለም፣ በተለያየ አደጋ አካሉን ሊያጣ ስለሚችል ጥንቃቄ አድርጉ። ስትሰሩ ራሳችሁን ጠብቁ። በየእምነታችሁ ደግሞ ፈጣሪያችሁን ለምኑ። አንዳንዴ ምንም ትዝ አይለንም ፈጣሪ የሆነ ስንታመም ራሳችን ሲያመን ነው እና ፈጣሪን ምናስታውሰው። ሁሌም ባላችሁ ነገር አመስጋኝ ሆኑ። ወዳችኋለው። ፈጣሪ ጠብቃችሁ ሁላችሁም በያላችሁበት አለም ዳርቻ